ከሁሉ አስቀድሜ ታላቁ ሩጫ በኢትዮጵያ ለአትሌቲክስ እድገት ላበረከተው ታላቅ አስተዋጽኦ ከዓለም አትሌቲክስ ፌዴሬሽን የተቀበለውን የእውቅና ስጦታ ለኢትዮጵያ ብሔራዊ ሙዚየም በሚያበረክትበት በዚህ ደማቅ ፕሮግራም ላይ በመታደሜ እጅግ ደስ እንዳለኝ መግለጽ እፈልጋለሁ። በዚሁ አጋጣሚ ደግሞ ሁሉንም የታላቁ ሩጫ በኢትዮጵያ አዘጋጆችን በሙሉ ተሳታፊዎችን፣ በአጠቃላይ እንኳን ለታላቁ ሩጫ በኢትዮጵያ ሀያ አምስተኛ ዓመት በሰላም አደረሳችሁ ማለት እፈልጋለሁ። ታላቁ ሩጫ በኢትዮጵያ በሀገራችን ብሎም በመላው አፍሪካ ዝናው የናኘ ዓመታዊ የስፖርት ውድድር ነው። ታዲያ ይሄ እንዲሳካ ሳይቆራረጥ ላለፉት ሀያ አምስት ዓመታት ድምቀቱን እንደጠበቀ እንዲካሄድ ብርቱ ጥረት ላደረጋችሁ በሙሉ ልባዊ ምስጋናዬን ማቅረብ እፈልጋለሁ። ለመላው አዘጋጆቹ፣ ለአትሌቶች፣ ለአጋሮች፣ የበጎ ፈቃድ አስተባባሪዎች፣ በአጠቃላይ ደግሞ ለመላው ኢትዮጵያውያን እንኳን ደስ ያላችሁ ማለትም ወዳለሁ። ታላቁ ሩጫ ከአንድ ሩጫ እና ከአንድ እውነት ባሻገር መታየት ያለበት እውነት ነው። ሺዎችን ያገናኘ ነው። ባህላቸውን እሴታቸውን ብዙዎች ያስተዋወቁበት መድረክ ነው። በተለያየ መልኩ ማንነታቸውን ያንጸባረቁበት፣ ማህበራዊ ትስስራችንን በእጅጉ ሲያጠናክር የቆየ በርካታ ደግሞ አዳዲስ አትሌቶችን ማፍራት ያስቻለ ትልቅ እውነት ነው። አሁን ደግሞ ፌስቲቫልም ሆኗል። በየዓመቱ ከተማችንን ሲያደምቅ ቆይቷል። ክብራትና ክቡራን ታላቁ ሩጫ በኢትዮጵያ ከስፖርታዊ ኩነትነቱ ባሻገር የብሔራዊ ኩራት፣ የልህቀትና የአሸናፊነት መገለጫ ጭምር በመሆኑ ነው። ለዚሁ ሁነት በዓለም አቀፍ ደረጃ የተሰጠውን እውቅና በብሔራዊ ሙዚየማችን እንዲቀመጥ የተደረገው። ይህ ስፖርታዊ ኩነት በየዓመቱ በአስር ሺዎች የሚቆጠሩ አትሌቶችን፣ ወጣቶችን፣ ጎልማሶችን፣ አካል ጉዳተኞችን በጣም በርካታ የውጭ ሀገር ዜጎችን፣ ዲፕሎማቶችን የሚያሰባስብ ሆኖ በአትሌቲክሱ ኢትዮጵያ የገነባችውን ዝና በእንደዚህ አይነት ደግሞ ድምቀቱን አስጠብቆ ለ25 ዓመታት በዘለቀ ትልቅ እውነት ሀገራችን በዓለም መድረክ እንድትታይ ማድረግ ያስቻለ ነው። ታላቁ ሩጫ በኢትዮጵያ በተሳታፊዎች ብዛትም በአፍሪካ ትልቁ የመንገድ ላይ ውድድር ለመሆን የበቃም ነው። ቀደም ሲል እንደሰማነው ደግሞ ይህንን እውቅና ሲያገኝ በአፍሪካም የመጀመሪያው ነው። ለስፖርትና ለጤናማ ሕይወት ለአኗኗር ዘይቤ የመስፋፋትን ጉልህ አስተዋጽኦ አበርክቷል። በተጨማሪም ከአዲስ አበባ ባሻገር ከሚኒስቴር መስሪያ ቤታችን ጋር በመተባበር በተለያዩ የኢትዮጵያ ክልሎች በተለያዩ ከተሞች ላይ በሚያዘጋጃቸው ውድድሮች የሀገራችንን መስህቦች፣ የቱሪስት መዳረሻዎች፣ ባህላችንን፣ እሴታችንን በተለይም ደግሞ የህዝባችንን እንግዳ ተቀባይነት ለዓለም ማስተዋወቅም ያስቻለ ነው። በዚህ ደግሞ ለቱሪዝም ዘርፋችንም ቀላል የማይባል አስተዋጽኦ ሲያበረክት ቆይቷል። ክብራትና ክቡራት፣ በዛሬው ዕለት እንግዲህ ታላቁ ሩጫ በኢትዮጵያ ለብሔራዊ ሙዚየማችን የሚያበረክተው ይሄ ትልቅ ሽልማት ትርጉሙም ከፍ ያለ ነው። ይህ ሙዚየም የጥንታዊ ቅርሶች መገኛ ብቻ አይደለም። ታላቁ ሩጫ በኢትዮጵያ ለዚህ ዘመን የሕይወት ዘይቤያችን ያበረከተውን አስተዋጽኦ የምንዘክርበት፣ የምናስታውስበት ስፍራም ይሆናል ማለት ነው። ይህ የእውቅና ሽልማት ስፖርት ለሕዝቦች አንድነት፣ አብሮነት የሚጫወተውን ሚና አጉልቶ የሚያሳይ ነው። ይህንን ደግሞ ለትውልዶች ማስተላለፍ ያስችለናል። በመጨረሻ ለዚህ ደማቅ ሁን መሆን አስተዋጽኦ ያደረጉትን ሁሉ በተለይም ጀግኖ አትሌታችንን ሻለቃ ኃይሌ ገብረስላሴ ነው የአዲስ አበባ ከተማ አስተዳደርን ክብርት ከንቲባንና ባልደረቦቿን በአጠቃላይ ታላቁ ሩጫ በኢትዮጵያ ሴክሬታሪያትን፣ የአጋሮችን፣ ዲፕሎማቶችን በሙሉ ልባዊ ምስጋና ማቅረብ እፈልጋለሁ። በዚህ ያልተቋረጠ ጥረታችሁ ታላቁ ሩጫ በኢትዮጵያ ብዙ ስኬቶችን እንዲያስመዘግብና ደማቅ ሀገራዊ ኩራት ሆኖ እንዲቀጥል ማድረግ ችላችኋል ና ይሄ የዛሬው ሽልማት የሁላችሁ እንደሆነ እዚሁ ማንሳት ፈልጋለሁ